ሄው አቤት፣ አቤት። ጤና ይስጥልን። እንዴት ነህ? አለን አለን። ያሳሰበኝ ያስጨነቀኝ ጉዳይ አለ፣ ላማክራችሁ እንፈልገው ጉዳይ አለ ብለህናል። አዎ፣ ብዬሽ ነበር። ምንድን ነው? እስኪ ንገረን። አ ከዛሬ አራት ዓመት አካባቢ ማር ነበር፣ እና ትንሽ ድምጽ የታፈነ የሚመስል ነገር አለው ከዛን እዛ ስንማር አብረን ነበርን። ትንሽ ወራት አንድ ሶስት አራት ወር አብረን ነበርን እና አንድ በማየት በመገናኘት ሰላም በማባህል ማለት። ከዛም በኋላ ያው መውደድ ሳላውቀው እሷን ወድጃት ነበር እና ከዛ ጥያቄ አቀረብኩላት። ከዛ ጥያቄ ሳቀርብላት በጣም ጠላችኝ። ይኸውልህ በጣም ከምለው በላይ እኔ ደግሞ እንደዛው ባሰብ በጣም ወዳታለሁ ከዛን እኔ ደግሞ መፍትሄ እየመሰለኝ በሰዎች ምናምን እንደዚህ ስነግር ወዳ እንደዚህ አስታርቁ ምናምን በምልበት ሰዓት ላይ ጭራሽ ሰን መጥላት ወደ መጥላት ሄደች ማለት ነው። ከዛን በቃ በጓደኛም በምንም እንደ መገናኘት በቃ ሰላም እንደ ማለት ምናምን እንደሚፈልግ ሰው አክሽን ታሳይና ትቀየራለች ምናምን ከዛ እንደ ከዛ እያለ በጣም ብዙ ጊዜ ብዙ ነገሮች አለፉ። በጣም ብዙ ከምራቸው በላይ ህይወቴን ስተማቅሳት ደረጃ ድረስ ድርሽ ነበሩ ብቻለኝ ና በቃ ብዙ ነገር ደረሰ። አሁን ላይ ራሱ በቃ እሷ ለመርሳት አቅም አነስም፣ ምንም ለረሳት አልቻልኩም። በቃ በአያት ቁጥር ምናምን በቃ ምንም አልችላልኩኝ። ብዙ ነገር የተፈጠሩ ነገሮች ስላሉ አልችላልኩኝ እና አሁን እንዴት ላድርግ? ገፋንም አሁን ላይ ደግሞ እንዴት ምናምን እንደዚህ ሳያት በቃ እንደሚፈልግ ትሆናለች፣ አንዴ እንደማይፈልግ ትሆናለች። አንዴ ላገባ ነው ትለኛለች በቴክስት ምናምን አይ ለሰርቪስ ምናምን ስላት አንተ ያማል ቃል ይማጣ ምናምን ትለኛለች። እና ግራ ገባኝ ነው አንዴ እንደፈለጉ ፍላጎት እንዳላት ትሆናለች፣ አንዴ ደግሞ ፍላጎት እንደሌላት የሆነች ግራ እያጋባች እኔ አላመት አለፍኩኝ። በቃ ብዙ ሰዎችን ተሰቃየሁ። እንግዲህ አራት አመት ማለት ነው አይፈቀርካት አዎ፣ አዎ አራት አመት ሙሉ ያው እሷን እሷ እንደምታስበው ሌላም ለመውደድም ባስብ አልችል አልኩኝ። በቃ ብዙ ሰዎችን ሰዎች ቀርቤ ነበር በቃ እሷ የምትልኝ ለምን ታምር ሌላ በሀሳቢ በብዙ ነገር ብዙ ነገር ለመጀመሪያ ጊዜ ያፈቀድ ከውሷን ነው። ይሄን የፍቅር ጥያቄ ከማቅረብህ በፊት ግንኙነታችሁ ምን አየት ነበረ? ግንኙነታችን ያው እንደማንኛውም ሰው የሚወር ሰው ነበር እና እዛ እሱ ምክንያት እያደረግኩ እሷ ለማግኘት እና ሰላም ለማለት ይሄዳል። ግቢ ማለት ትምህርት ቤት ዩኒቨርሲቲ ነው አይደለም? እ አሁን አስራ ሁለት ነው። አስራ ሁለት ነህ። ስለዚህ ግቢ የምትለው ምን ትምህርት ቤቱን ነው? አረ ቤታቸው፣ መኖሪያ ቤታቸው ያለበት ግቢ ነው። ይሄን ነበረ እንደዚህ በፊት ላይ ማለት ከዛ ሰላም እላታለሁ ምናምን በቃ ሰላም ሰላም ትለኛለች፣ እናወራለን። በቃ የአንዳንድ በዛ በዛ እያለ እንደዛ ነበረ። ስንት አመትህ ነው አንተ? እኔ ሀያ አመት ነው። እሷ ስንት አመቷ ነው? ተማሪ ናት? እሷም ተማሪ ናት። ስንተኛ ክፍል? አስራ ሁለተኛ አንተም አስራ ሁለት ነው ስለዚህ ያው ፍቅር የያዘህ ከሷ ወደ አስረኛ ወደ ዘጠነኛ ክፍል አካባቢ እያለህ ነው። አሁን ግን እሺ፣ አራት ዓመት ሙሉ እያፈቀርካት፣ ያው ጥያቄዎችን አቅርበህላት ያው ተቀባይነት አላገኘም አላገኘም። ምንድን ነው ግን አሁን እዚህ ላይ ጥያቄዎች ስታቀርብላት፣ እንደዚህ የሰራው ስተት አለ ብለህ ታስባለህ? እኔ የሰራው ስተት አለ ለማይ የገባ ሰው ትልቅ ቅዴታ የለውና እኔ ይመክረኛል በምለው ሰው ሰዓት ላይ የነገርኩት ሰዓት ላይ ሳንጫቸው በዚህ ሰዓት ላይ እንደዚህ ያለ ነገር መግባት የለብሽ ምናምን ብላት ነበርና፣ አንተ ግን ልጅቷን አፍቀሪያታለው እና እንዴት አድርጌ ላግኛት ነው ጥያቄ ነው፣ ወይም ልርሳት ወይም ላግኛት ነው። መከረህ አይ ተማርም ትምህርት ምናምን እሷን ሄዶ ደግሞ አንቺም ወደ ትምህርትሽ ትኩረት አርጊ አለ። ለአንተ ምንም ስሜት አይሰማም እንደዛ ስትል ያው እኔ አልቆጭበትም በቃ እንደምናደግም አይሆንም እንደውም አንዳንዴ ደስተኛ ነው ሙ በምትናገረው ነገር ረስ ደቢን ትላታለህ ረስ ደቢን ትላለህ እሺ ትደውላለህ ታውቃለች ትደውልልሃለች ስልክ አትደውልም እ ታቃ አትመልስም አሁን ደግሞ ጫሽ አትመልስም አንተ ትደውላለህ እሷ አታነሳም ቴክስት ትጽፋለህ አትመልስልህም አይደል ክስ አንዳንድ አልፎ አልፎ ነው የምመልሰው። የሆነ ሰዓት ላይ ትመልስ ነበር፣ የሆነ ሰዓት ላይ ደግሞ አትመልስም፣ የሆነ ሰዓት ላይ ትመልሳለች። ከዛ እንደዚህ ከዛ እነዚህ ምናምን ያን የቃል ረዳቸው ስል ብላ ምናምን ለማዘሯ ድምፁ ይሰማል የተፈነ ነገር ያለው ይመስላል። ከዛ እንደዛ አውቀ ጓደኛም ያራቀኝ ጓደኛ ሚሳ ጓደኞች ምናምን እንደዚህ እያሏት ነ የኔ ነገር ጊስ ደሚያወራላት መሰለኝ። አሁን ላይም ግን በጣም ለመሳት አልቻልኩም። ጓደኛ ያላት እሷ ጓደኛ ያላት ይመስልሃል? ፍቅረኛ እኔ ብትባልኩበት ሰዓት ላይ እላትም ነበረ፣ ግን አሁን ላይ እጠራጠራለሁ። ጓደኛ ትምህርቷ ላይ ነው ፎከስ የምታደርገው፣ ትምህርቷ ላይ ነው። እሺ፣ ያው እንደነገርከን ሀያ ዓመት ነው፣ የአስራ ሁለተኛ ክፍል ተማሪ። ትምህርት ላይ እንዴት ነው? እየተማርክ ነው? ዘንድሮ ማትሪክ ነው፣ እየተዘጋጀ ነው። በዚህ በጎን ደግሞ ፍቅር ደግሞ አለ ጥናትህን ጥናትን አላወቀህም። ይህ ፍቅር ስሜቱ በጣም ከባድ ነው። ተምረህ ይህን ለማድረግ እንኳን ሳቅድ ያነገር ገባ ደግሞ ከዛ ሌላ ስሜት ነው ይፈጠው። አሁን እኛ ምንልህ ነገር እኔ እምልህ እንደ ወንድም እንደ ታላቅ ወንድም ምናልባት ከእሷ ፍቅር ያዘኝ የምትለው አንተ ስምንተኛ ክፍል እያለ ነው። አሁን አስራ ሁለተኛ ክፍል ከሆነ ከአራት አመት ከሆነ ወደኋላ አይደል፣ እንደዛ ነው የሚሆነው። እሷን ደግሞ በእድሜ ብንወስድ ምናልባት የአስራ አራት አመት ልጅ እያለች ይሆናል አፈቀርኳት የምትለው አሁንም ልጅ ናት። ገና አስራ ስምንት አስራ ስምንት አመቷ ነው አይደል ያልከው። በጣም ልጅ ናት። አንተም ገና ልጅ ነህ። ያው ስሜት አይሰማህ አይደለም፣ ስሜት ይኖራል። ግን ምንድን ነው እንደዚህ አይነት ስሜቶች ሲኖሩ እንደዚህ አይነት ፍላጎት ሲኖር ጥያቄ የምታቀርብበት መንገድ ከአንተ ጋር እንድትሆን የምትፈልግበት መንገድ ምናልባት እሷ ደግሞ የምታስበው ነገር ይኖራል። እድሜዋም ለፍቅር አልደረሰ ይሆናል እነዚህ አይነት ግንኙነት አልደረሰ ይሆናል። እነዚህ እነዚህ ነገሮች ማጤን አለብህ እና እንደ ከዚህ በኋላ ልታደርግ ስለሚገባው ስላለፈው ሳይሆን ከዚህ በኋላ ብታደርግ ጥሩ የሚሆነው ምንድን ነው የሚለውን እንደ ወንድም እኔ መመክርህ ምንድን ነው ትኩረት እንድታደርግ ምመክርህ ትምህርት ላይ ነው። በተቻለ መጠን አሁን በዚህ ዓመት ማትሪክ ተፈታኝ ነህ። ስለዚህ ፈተና ላይ ትምህርት ላይ ትኩረት አድርግ። እንድትወድህ አንተ ጋር እንድትመጣ የምትፈልግ ከሆነ ምናልባት ትንሽም ስሜት ላንተ ካላት ያንተ እሷን መተው፣ ለምሳሌ በቃ የምታቀርበውን ጥያቄ፣ የቴክስት የምታደርገውን ነገር ማቆም በተቻለ መጠን ራስህን ስሜትን በቃ ብትተዋት፣ ምናልባት ላንተ ስሜት ካላት ተመልሳ ልትመጣ ትችላለች የሆነ ጊዜ። ካልሆነ ግን ዝም ብለህ መድከም ነው የሚሆን፣ ራስህን መጉዳት ነው የሚሆን። አሁን የህይወትህ በጣም ትልቁ ምዕራፍ ላይ ነህ። ፈተና ልትፈተን ነው። የአስራ ሁለተኛ ክፍል ምለ ብዙ ነገርህን ይወስናል። ይሄ ነገር አይደል የማትሪክ ፈተና የህይወትህን አቅጣጫ የሚወስን ነገር ነው። እና በዚህ ምክንያት ደግሞ ተሰናክለህ መቅረት የለብህም። ትኩረትህን ማጣት የለብህም። እና በተቻለ መጠን እንደው ይሄንን ከዚህ ስሜት የምትወጣበትን ነገር አሁን እሷ የምታገኝበትን አጋጣሚ ቀጥላ ሬዲዮ እየሰማ ሊሆን ይችላል። ምና እኛን እንዲደውል ነው ካርድም ጨርሰው ነው እንዳንል ስልኩ ተቋርጦ ነው የሚሆነው እና ያው በዚህ እድሜ ከባድ ነው። እንደዚህ አይነት እንትን ውስጥ መግባት እና ገና አሁን ባለበት እድሜ ደግሞ ፍቅር ያዘኝ ብሎ መሰናከል በጣም ራሱን አደጋ ላይ መጣል ነው። እና አንዳንዴ ስሜቶችን ጀጅ ለማድረግ ከባድ ነው። ለምን ተሰማህ እንደዚህ ማለት ይከብዳልና፣ ባያረገው ጥሩ ነው። ገብቷል አለ እሺ፣ ጨረስሽ። ያው በርኔ ያለህን ምክር ሰምታላል እንደ ታላቅ ወንድም የመከረህን ያው እኔ ደግሞ ከበርኔ ታናሽ ሆኜ ለአንተ ደግሞ ታላቅ እንደዛ ሆኜ እንደ ታላቅ ወንድም እኔም ልንገርህ። ያው በርኔ እንዳለህ ያው አይሰማህ ማለት አንችልም። ይሄ ተፈጥሯዊ ጉዳይ ነው። ግን ደግሞ አራት ዓመት ደግሞ ለፋህ ሞከርክ፣ ጓደኛ ይሁኝ ብለ እና እሷ ደግሞ ፍላጎት የላትም። ይሄ አሁን ባለው የፍቅር ስሜት ሳይሆን፣ ወደፊትም ወደፊትም ሌላ ሴት ብታፈቅርም የሆነ ያክል ጊዜ ሞክረህ እምቢ ካለችህ የዚህን ያክል ደግሞ ያው በቃ አልፈልግህም እየተባልክ የዚህን ያክል መድከም የለብህም። ፍላጎት ከሌላት ልታስገድድ አትችልም አደል። በቃ አሁን ለጊዜው እሷ ወደ ትምህርቷ ትኩረት ማድረግ ፈልጋለች፣ የፍቅር ግንኙነት ውስጥ መግባት አትፈልግም። አስራ ስምንት አመቷ ነው ገና ልጅ ነች፣ አንተም ገና ልጅ ነህ። ሁለታችሁም ደግሞ የህይወታችሁ ወሳኝ ምዕራፍ ላይ ነው ያለውና እዚሽ ጋር ሰራት ስህተት በትምህርት አለም መግፋት የምትፈልግ ከሆነ ምስቅልቅል ውስጥ ሊከት ይችላል ወደፊት ስለዚህ ለጊዜው ነገሮቹን ተወታርግ እሷን የሚያስታውስህን ነገሮች በሙሉ ለማጥፋት ሞክር። ቴክስት የምታደርገውን የምትደውለውን ፍላጎት ስለሌላት እነዚህ ነገሮችን አቁም። ስለዚህ ትኩረት አድርገ ወደ ትምህርት ለማትሪክ ለዘንድሮ በደንብ ተዘጋጅ እሺ። ያው ፍላጎት ከሌላት ምንም ልታረግ ስለማትችል ማለት ነው። አንድም እንደው የምትጠረጥረው ትንሽ ስሜት አላት እንኳን ብለህ ብታሰብ ለራስህ ጊዜ ስጥና እሷን ለእሷ ትኩረትህን ማድረግ ትተህ፣ ምን ሆኖ ነው ይሄ ልጅን አንብላ እስክትጠይቅ ድረስ እንድታረጋት። በቃ ተዋት፣ እሷን ቴክስታት ታድርጋ፣ ትደውልላት፣ ዞር ብላት፣ ታያት። ትምህርት ላይ ትኩረት አድርግ። ስሜት ትንሽ እንኳን ስሜት ካላት የምትመልሳት እሷን በዚህ መንገድ ነው ሊሆን የሚችለው ከዚህ በኋላ እሺ። ለጊዜው ግን ትኩረትህን ትምህርት ላይ ማድረግ ነው እሺ። በርታ።